ያደረጋቸው ነው። ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል፣ የትልቅ ሰውን ከንፈር። ያው ቦታው ትንሽ ቦታ ስለምትበቃ እስከዛሬ ተጠብቆ ቢኖርም ነገ ከነጎዳ መያዙ አይቀርም ኢንሻአላሁ ተዓላ። የተለያዩ ቪዲዮዎች አሉ። ሰዎች ዶክመንት ዳርገው አስቀምጠውታል። ያ ዶክመንት መጥቶ እናንተ ጋር እነዚህም ሰዎች ሊከሰሱልን ይገባል፣ ሊታሰሩ ይገባል ቢሏችሁ ምን አይነት መልስ ነው የምሰጡት? እግዚአብሔርን ብልት እናጡት የኔ ጋር መተውሰድ በሉት። እግዚአብሔር ዲስፈርጅ አድርጓት፣ ይችን ህፃን ልጅ ደም በደም አድርጓት። ምን እንደሰራ ይህንን በወንጀል ወንጀለኛው በገባበት ገብቶ መንግስት ጊዜ ሳይሰጡ ወንጀለኛውን

አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናላችን ቤተሰቦች እንደምንከረማችሁ። ዛሬ ኢንሻአላህ ተዓላ በአዲስ ቪዲዮ ነው የመጣሁት። ከዚህ በኋላ በተለያዩ ቪዲዮዎች፣ በእንደዚህ አይነት ቪዲዮዎች የምንመጣ ይሆናል ማለት ነው። ዛሬ ምን አይነት ቪዲዮ መሰላችሁ እየላችሁ የመጣሁት፣ እንግዲህ መጅሊስ ዘግየት ቢልም አሁን ላይ በእፎይ ጉዳይ መግለጫ አውጥቷልና ያንን መግለጫ በተመለከተ ነው ዛሬ ላወራችሁ የፈለጉት። ሙሉ ለሙሉ መግለጫውን እናየዋለን። ወደ አስራ አንድ ደቂቃ አካባቢ ነው እኔጋ የደረሰው ቪዲዮ። ይሄ ቪዲዮ ነው ሆነ በመሀል ላይ መነሳት ያለባቸውን ነገር እያነሳን አብረን ሁላችሁም ኮሜንት እየጻፋችሁ እያወራን አብረን የምንሄድ ይሆናል። እዛ ኮሜንት ላይ እኛም ሬፕላይ እናደርጋለን፣ ሀሳባችንን የምንሰጥ ይሆናል። ይሄ የዲናችን ጉዳይ ስለሆነ ሁላችንም እያወራንበት የምንሄድ ይሆናል። እንግዲህ መጅሊሱ ምን ምን ነገር አንስቷል የሚለውን ነገር አብረን የምናይ ይሆናል። እንግዲህ ከዚህ በፊት አንድ ሁለት ቪዲዮዎችን ሰርቼላችሁ ነበር፣ እፎይ ጉዳይ በነገራችን ላይ ይሄ ጉዳይ ከመነሳቱ በፊት በጣም አፀያፊ ስድብን ተሳድቦ በዚያ ስድብ ላይ ከሳምንታት በፊት ቪዲዮ ሰርቼላችሁ ነበረ ስለ እስልምናም ሆነ ስለ ሌሎች ሃይማኖት ሃይማኖቶች ምንም አይነት ክብር የሌለው ከዚህ ወንድማችን ጋር መወያየት ከቻልክ እና እሱን ተወያይተ ማሸነፍ ከቻልክ እኔ ዛሬ ለአንተ ብዬ ሃይማኖቴን ቀይራለሁ። እንደሚሳደብ እያወቀ እጅግ ክብራቸውን በሚነካ ንግግር እንዲገልጻቸው ያደርጉታል። እሱን ብቻ ሳይሆን

ሙስሊም ነኝ የሚል ልጅ እንደዛ ሲል ተመልክተን፣ ከዛም በኋላ በዛ ጉዳይ ላይ ያለንን ሀሳብ አስተያየት አስቀምጠን ነበር። ሁላችንም በዛ ጉዳይ አውርተንበታል እና ከዚያ በኋላ ነው ይሄ ጉዳይ የመጣው። እንግዲህ ይቺ ቪዲዮ ነቢዩ ዐለይሂ ሰላቱ ወሰላምን የንቅ የመናቅና የመዘባበት ነገር የለቀቀው አሁን በቅርብ ነው ይቺ ቪዲዮ ቫይራል የወጣቸው እና ከዛ በፊት ግን እጅግ በጣም ብዙ አጸያፊ ስድቦችን ነቢዩ ዐለይሂ ሰላቱ ወሰላምን ተሳድቧል። እኔ የምላችሁ ከዚህ አሁን ቫይራል ከወጣው ታፍሩበታላችሁ ምናምን ከሚለው ቪዲዮ ያኛው ቪዲዮ እጅግ በጣም የሚያሳቅቅ እና በጣም የሚከብድ ከዚህ ስንት ጥፍ የሚከብድ ንግግር ነበር። ያ ንግግር ያ ንግግር እንዳጋጣሚ የሆነ ቫይራል አልወጣም መሰለኝ። እንደዚህ በጣም እንትን አልተባለም፣ ግን አሁን ላይም አልተዘገየም። አሁን ላይ ያ ንግግር ቫይራል ወጥቶ እፎይ የተባለው ሰው ላይ ህጋዊ እርምጃ ይወሰድበት የሚለው ጉዳይ ላይ ሰፊ የሆኑ ማብራሪያዎች፣ የተለያዩ ምሁራን የተለያዩ የሆነ ሀሳቦችን እያነሱበት ነው። እኛም አንድ ሁለት ቪዲዮዎችን በዚህ ሳምንት ሰርተናል፣ ወደ እናንተ አድርሰናቸዋል። አሁን ደግሞ እስ የመጅሊሱን ሀሳብ እንሰማለን። ይህን ቪዲዮ እስከ መጨረሻው ድረስ ማየት እንዳትረሱ። መጨረሻ አካባቢ ላይ የማነሳላችሁ በጣም ወሳኝ የሆነ ጉዳይ አለ። ይህን ቪዲዮ የተቀረጽኩት ማፍጠሪያ ሊደርስ አካባቢ ነውና ብዙም ፓወር ላይኖረኝ ይችላል። ነገር ግን መግለጫውን እየተመለከትን እስኪ ያለና ሀሳብ ውስጥ ላይ የምንለዋወጥ ይሆናል። ሁላችሁም ቃል በቃል መግለጫውን እያያችሁ ሀሳባችሁን ኮሜንት ቦክስ ላይ ያስቀምጡ ለማለት ፈልጋል። እስኪ እነሱማ ወንጀለኛው በገባበት ገብቶ መንግስት ጊዜ ሳይሰጡ ወንጀለኛውን ለህግ አቅርቦ ህዝባችንን እኛንን ቶሎ እንዲያሳውቀን በዚህ አጋጣሚ ተግሜ ተጋግሜ እጠይቃለሁ። ነቢያችን ሰለላሁ ዐለይሂ ወሰለም ከሁሉም በላይ ከማንም በላይ ከራሳችንን በላይ የምንወዳቸውና የምናከብራቸው እስልምናችን እሳቸውን ካልወደድንና ካልተቀበልን መኖር የማይችል ከነፍሲያችን በላይ ህይወታችን ለሳቸው የምንሰጥ ነቢያችን ስም በክፉ ነገር ስነሳ ነፍስያችን መቆጣጠር ያቅተናል። ያው ቦታው ትንሽ ቦታ ስለምትበቃ እስከ ዛሬ ተጠብቆ ቢኖርም ነገ ከነጎዳ መያዙ አይቀርም ኢንሻአላሁ ተዓላ። እንዲህ ያለ ተንኳሾቹን የምናቀርበው ለህግና ለህግ ነው። ህግ ባለበት ነገር በህግ ነው የምናደርገው። እንዲህ ያለ የተንኩሳ የምፈጥሩ ሃይማኖትን ወክለው አይደለም። እንግዲህ እስካሁን የሰማነው መግቢያ ነው። ወደ ዋናው ጉዳይ እንገባለን። ያው መግቢያውን ይዘን የሆነ ነገር ማለት ስለማንችል ነው፣ ዝም ብዬ የተመለከትኩት። እስኪ ውስጥ ላይ ደግሞ ምንምን አይነት ሀሳብን እንደሚያነሱ ሙሉ ሀሳቡን እንስማ። በዚህ ሁላችንም የምናደርገው ነገር ብኖር ወደ አላህ ከመጠጋቱ ውጭ ተውባ ከመመለስ ውጪ አላህን ከመማፀም ውጪ ይቅርታ ላለፉት ከመጠየቅ ውጪ ሌላ የምናደርገው ስራዎች አይፈለግብንም ነበር። ሆኖም ግን አንዳንድ ሸይጣኖችና የሰው ሸይጣን ተንኮሳ የሚፈልጉ በዚህ ኸይሪ ወራት ውስጥ አንድነት፣ አብሮነት፣ ኑሮ እንዲበላሹ የማይሰሩ፣ የማይተቡ ነገር እንደሌለ ሁሉም የምናየው ነው። ሸይጣኖች ታስረዋል እንላለን። ትናንሾቹ እንዳሉ እንደረዳለን። መራራቱ ሸያጤን ነው የታሰሩት። በነገራችን ላይ ከዚህ ጋር ተያይዞ ላነሳው የምፈልገው ነገር ምን እንደሆነ ታውቃላችሁ? አሁን ይሄ ሀሳብ ቫይራል የወጣበት ምክንያት ይሄ ነቢዩ አለ ሰላቱ ወሰላምን ታፍሩበታል አላቸው የሚለው የእፎይ ንግግር ቫይራል የወጣበት ምክንያት ሰው በረመዳን ወደ ዲኑ የመመለሱ ነገር እና ስለ ዲኑ ማሳሰቡ ነገር ይመስለኛል። ምክንያቱም ከዚህ በፊት በጣም ብዙ አጸያፊ አጸያፊ ንግግሮችን ሲናገር ነበር እፎይ የተባለው ሰው ማለት ነውና ይሄኛው እንደዛ ነው የሚመስለኝ እንደኔ ማለት ነውእና እናንተ ሀሳባችሁን ኮሜንት ላይ ያስቀምጡ። ግን እኔ ምክንያቱም ከዚህ በፊት እኔ የራሱ ቪዲዮ ስሰራ ረመዳን ሳይገባ በፊት ይመስለኛል አንድ ቪዲዮ ሰርቼ ነበር። ያ ቪዲዮ ምንድነው፣ ይሄ ሁሱ የተባለው ሰው ከእፎይ ጋር ሊወያይ ተገባብዘው ላይቭ ላይ እንዳሉ ነው ነቢዩ ዐለይሂ ሰላቱ ወሰላም ዝርጥጥ አድርጎ በጣም በሚያጸይፍ ሁኔታ ሲሳደብ የነበረው እፎይ የተባለ ሰው ማለት ነው። ከዚህም አልፎ እና ተርፎ ብዙ የላይቭ መድረኮቹ ላይ ነቢዩ ዐለይሂ ሰላቱ ወሰላምን ከዚህ አሁን ቫይራል ከወጣው ሀሳብ በበለጠ ሲዘረጥጣቸው በጣም ብዙ ተመልክተናልና እስኪ እንስማው። ያ የኔ ሀሳብ ነው። በነገራችን ላይ ግን የምናደርገው ነገር ብኖር እንዲህ ያለ ተንኳሾችን የምናቀርበው ለህግና ለህግ ነው። ህግ በአለበት ነገር በህግ ነው የምናቀርበው። መጅብሳችን ከዚህ በፊትም ሲያደርግ እንደነበረ ሁሉ ዛሬም ሁለት ነገር ሰርቶ አሳልፈዋል። አንድ እንዲህ ያለ ተንኮሳ የማንቀበል መሆኑን እንደ ሙስሊም በሰፊ አውግዘዋል፣ ምንም ግለሰብ ቢሆንም። በሌላ በኩል ደግሞ ህግና ህግን መሰረት ባደረገ መልኩ ክስ መስርቶ እየሄደበት ነው። መንግስትም ቢሆን እየተናበቅን በምንሄድበት ሰዓት እያየን ነው። ጫካ የገባውን ሀገርን ለመበላሸት አንድነትን ለመናጋት የሚተጋውን ተራ ዱርዬ፣ ያው ቦታው ትንሽ ቦታ ስለምትበቃ እስከ ዛሬ ተጠብቆ ቢኖርም ነገ ከነጎዳ መያዙ አይቀርም ኢንሻአላሁ ተዓላ። ስለዚህ እሱ ተይዞ በስርዓት ለህዝባችን ለፍርድ እስከምቀርብ ድረስ ከኛ የምጠበቀው በትዕግስት ዱዓ እያደረግን በትዕግስት። እኛ ደግሞ የሃይማኖት ተቋማት በተለይም የሃይማኖት ተቋማት እንዲህ ያለ ትንኮሳ የምፈጥሩ ሃይማኖትን ወክለው አይደለም፣ ተቋማቱን ወክለው አይደለም፣ ተቋማቱ ልኮ አይደለም፣ የተቋማቱን ኃላፊነት ወስዶ አይደለም። የግል ተንኮሳ ነው፣ የግል ተንኮሳ። ሰላም እንድታፈርስ የሚያሰራ ስራ ስለሌለ ይሄንን ተከትልን እኛ የአብሮነታችን ትላንትና የነበረ የጋራነት፣ የአብሮነት፣ የመተባበር ተጠናክሮ ይቀጥላል እንጂ እንደ ተንኳሾቹ ይሻክራል ብላችሁ የምታስቡ ከሆነ ተሳስታችኋል ነው ማንም ይሁን ማንም የትኛውም ሃይማኖትን ወክሎ የተነገረ ስላልሆነ የግል ሚናው ስለሆነ በግሉ በአደረገው ዋጋ ማጣን እርምጃ ይወሰድበታል። እርምጃ ስንል ህጋዊ እርምጃ ማለት ነው። ህጋዊ እርምጃ ይወሰድበታል። ሃይማኖትን የተነኮሱ ሰዎች ናቸው እያሉ ያሉት ሃጂ ኢብራሂም ቱፋ ማለት ነውና፣ ከዚህ በፊት እንግዲህ በዙሪያ ያሉ ክርስቲያን ወገኖችም እንደዚሁም በተለያዩ አጋጣሚዎች የሚጽፉልኝ የኔም ቪዲዮ እያዩ ኮሜንት ላይም ሆነ በዲኤም ዳይሬክት ሚሴጅ ላይ የሚጽፉ ክርስቲያን ወገኖቼ የሚጠይቁኝ ጥያቄ አለ። እነ ሙሐመድ ከድር ይሄ ኡስታዝ አልለውም እኔ ሙሐመድ ከድር የተባለ ሰው ሌሎችም በጣም እጅግ ሙስሊሙ ማህበረሰብ እንዲያፍርበት ያደረጉ በጣም የሚያፍርበትን አይነት ንግግር የተናገሩ ሰዎች አሉ። ከዚህ በፊት ቪዲዮ ጋብዣችኋለሁ። ንግግሮቹን መጨረሻ ላይ አመጣላችኋለሁ። ያላያችኋቸው ሰዎች ካላችሁ ንግግሮቹን በጣም እዚህ እንደዚህ ስል በጣም አሁን ሙሐመድ ከድርን በጣም የምትወዱ ሰዎች ጓል ትሉ ትችላላችሁ፣ እዚህ ጋር ማለት ነው። ግን ያኔን አያገባኝም። ምክንያቱም ንግግሮቹ መጨረሻ ላይ ሳመጣላችሁ፣ በእርግጠኝነት አእምሯችሁን የምታሰሩ ከሆነ እራሳችሁ ትፈርዳላችሁ። አሁን በእርግጠኝነት ልንገራችሁ፣ እፎይ ታስሮ እስር ቤት እንኳን ቢገባ ከዚህ በፊት ከዚህ በፊት እሱ ጋር ሲከራከሩን የነበሩ ሰዎች በአጠቃላይ ቪዲዮቸው ዶክመንትሪ ነው። በአጠቃላይ ቪዲዮቸው ዶክመንትሪ ነው። መጥፎ አይነ ንግግር የተናገሯት እንዳለ ተቆራርጣ ተቀምጣለች። ለእኔ ራሱ የላኩልኝ ሰዎች አሉ። ምንም ሪፕላይ አላደረግኩም። እነዚህ ሰዎች እስልምናን አይወክሉ ብዬ ነው የተናገርኩት። ምክንያቱም ለምንድነው ሙስሊም ሲያስተምር በዚህ መልኩ አይደለም የተሳደብ አይደለም የሚያስተምረው ጭራሽ ጭራሽ በዚህ መልኩ አይደለም። ልክ እፎይ እፎይ ንኮ ብዙ የክርስትና ሃይማኖት ተከታዮች ብዙ ተቃውሞታል፣ አደለ ቤተ ክርስቲያኗ የምታዘን ይህንን አደለም እያሉ ሲቃወሙ ነበር። ከዚህ በፊት የሰራውላችሁ ቪዲዮ ላይ መመልከት ትችላላችሁ። እኛም እያልን ያለ ነው በዚህ መልኩ አደለም ማስተምሮ ያለን እስልምናችን፣ በዚህ መልኩ አደለም ማስተምሮ ያለን አንተ ጋር ያለውን እውነት ታወጣለህ፣ እውነቱን ታስረዳለህ። ከዛም በኋላ እውነቱን የሚቀበልህ ከሆነ ተቀበላል። የማይቀበልህ ከሆነ የሚበጀውን ነገር ትነግረዋለህ። የሚበጀ ይሄ ነው ይሄ ነው የሚሆነ ነገር አንተ አመንክም አላመንክም ትክክለኛው ነገር ይሄ ነው ብለህ ነው የምታስረዳው እንጂ የእሱን እያወጣህ እዚህ ጋር እየሰደብክ ያንተ እንደዚህ ነው ብለ እየመታ ይሄ ትልቅ ዲስክሪሚኔት ነው። ለዚያም ሲባል ነው እነሱ ራሳቸው እነሱም ይታሰሩልን እያሉ ያሉት። አሁን በተለያዩ ሚዲያዎች ላይ ብዙ ሚዲያዎችን ቸክ አድርግ ያለው እንደዛ እያሉ ነው ያሉት፣ እነሱም ይታሰሩልን። ከዚህ በፊት እንደዚህ ብለው ሲሰድቡን ነበረ፣ ቪዲዮ ያመስክራለን እያሉ ነው መጅሊሱ ለዚህም መብት መስጠት አለበት፣ መልሱ መስጠት አለበት። እንግዲህ መጅሊስ ነኝ ብሎ ፊት ለፊት ላይ ከተቀመጠ ይህን መግለጫ እየሰጠ ያለው ለንት ስለሆነ፣ ኤቭን እንደውም እኔ አሁን ሚዛናዊ ከኔ ይልቅ እሱ ነው ሚዛናዊ ነኝ ማለት ያለበት። ምክንያቱም ህግ ላይ ነው የተቀመጠው። በህግ ነው በህግ ወንበር ነው። ማን ይህን ወንበር እንደሰጠው እናቃለን። መንግስት ነው ይህን ወንበር የሰጠው። ምንም ማን ምንም ህዝቡ አደለም ይህን ወንበር የሰጠው፣ እናቃለን። ከዚህ በፊትም ቪዲዮዎችን ሰርተናል። ስለዚህ መንግስቱ በሚለው መንገድ ነው የሚሄደው። ህገ መንግስቱ ደግሞ የሚለው እናቀዋለን ይሄ ነው። ስለዚህ እስኪ የተወሰነ እኔየውና የሚያልቅም ከሆነ እንጨርሰዋለን። በእርግጥ ማፍጠሪያ እየደረሰ ነው፣ የሚያልቅም ከሆነ እንጨርሰዋለን። ለእናንተ ግን ቪዲዮ የሚደርሰው ዘግየት ብሎ ነው፣ ትንሽ አፕሎድ እስከሚያደርግ ስለሚቆይ ማለት ነው። እስኪ እንጨርሰው። ከዛ ውጭ እኛ የሃይማኖት ተቋማት የነበረ ፍቅራችን፣ የነበረ ትብብራችን፣ የነበረ አብሮነታችን በበለጠ ተጠናክሮ ቀጥሎ ሌሎች ሃይማኖቶችም ደግሞ ከእኛ ጋር ሆኖ እንዲህ ያለ ቶንካሽን ፈልጎ አፈላልጎ ለህግ ከማቅረብ ውጭ በመካከላችን ምንም ምንም ነገር የበለጠ ከመቀራረብ ውጭ የሚያመጣ እንደሌለ ህዝባችን በዚህ አጋጣሚ በደንብ ማወቅ እንዳለበት ለመረጋጋት ወዳለሁኝና፣ ስለዚህ በአጭሩ የሚጠበቅብን ሁለት ነገር ነው። አንድ ወንጀለኛው በገባበት ገብቶ መንግስት ጊዜ ሳይሰጠው ወንጀለኛውን ለህግ አቅርቦ ህዝባችንን እኛንን ቶሎ እንዲያሳውቀን በዚህ አጋጣሚ ደግሜ ደጋግሜ እጠይቃለሁ። እዚህ ጋር ያልኩት አሁን ይህን መያዙ አይቀርም ብለው ሲያወጡ በእርግጠኝነት እነሱም ቅድም ያልኳችሁ ነገር ይመጣል ማለት ነው። እናንተም ከላይን ያዙልን፣ ይህን አይነት ቪዲዮ አለን፣ ይህን ብሎ ሰድቦናል ለቅ ያኔ እናንተ አሁን ያንንም ሰው መያዝ እናንተ ደጋፊ ሆናችሁ የዛ ሰው በጣም ቲፎዞ ሆናችሁ ያንንም መያዝ አለባችሁ ማለት ነው። ለመጅሊሱ ትልቅ ጥያቄ፣ ትልቅ ከባድ፣ ሊራመደው የማይችለው ነገር ያ ነው የሚሆነው። ያንን ነገር ደግሞ እንግዲህ ሙስሊሙ በእርግጠኝነት በትክክል በዲኑ ተምሮ የሚሰራ ከሆነ ሃይማኖቱን በትክክል እያስኬደ ያለ ሙስሊም ከሆነ ሀይማኖቱ ላይ ጠንካራ የሆነ ሙስሊም ከሆነ በፖለቲካ ወይ በሆነ ነገር የተጠመደ ካልሆነ በስተቀር በእርግጠኝነት እነዚያ የተሳደቡ ሰዎችም ከእፎይ ጋር አብረው ይግቡ ነው የሚለው። እስልምናን ወክለው ክርስትናን የተሳደቡ ሰዎች ምክንያቱም እስልምና ተሳደቡ ስለማይል፣ ስለዚህ እነዛም ይገባሉ ማለት ነው። ይህ የታወቀ ነው እና ማናቸው ምን ብለው ነው ያንን ቪዲዮ እንሻላ ወደፊት አመጣላችኋለሁ። ብዙ ክርስቲያኖች በውስጥ መስመር ይላኩልኝ ቪዲዮዎች ማለት ነው። እነዛም ቪዲዮዎች እንሻ አላሁ ተዓላ አደርሳችኋለሁ። የምትሉትን ነገር በደንብ አስተውላችሁ ሸሪአው በሚለው መልኩ ኮሜንት ስጡ። ማለት የሆነ ነገር ደግፈ ወይ ተፉዘ ዝብለ ቲፎዞ ሆነ እየዘገፍ ከሆነ ማለት የምትሰጡ ሐሳብ ሳይሆን የሚፈለገው ሐሳብ ስጡበት እና በዚህ ነገር ላይ እናወራበታለን። ኮሜንት ላይ አስቀምጡ። አሁን መጅሊሱ የሰጠው ነገር እያያችሁ ነው። ማንኛውም ሰው ማንም ሆነ ማን ሃይማኖትን እስከተሳደበ ድረስ፣ እንግዲህ እነሱ ፖለቲክስ ላይ ስለተቀመጡ ማለት ነው። አሁን ይሄን ንግግር ይሄንን ቪዲዮ እየቀረጽኩላችሁ ያለሁት በእነሱ እንድትረዱልኝ የሚፈልገው ነገር ምክንያቱም፣ ፖለቲክስ ጋር የተጠጋ ሰው ምን ሊል እንደሚችል ሁላችንም ስለምናቅ፣ በእነሱ አካሄድ ስንሄድ በእርግጠኝነት ይሄ ነው የሚሆነው። የትኛውም ሰው ሃይማኖቱን ሃይማኖትን እስከ ዘለፈና እስከ ተሳደበ ድረስ በህገ መንግስቱ መሰረት መቀጣት አለበት ነው በህጉ ባስቀመጠው ቅጣት ልክ ይቀጣል ነው። ይሄ ደግሞ ከዚህ በፊት እንግዲህ ልጅ ያሬድን ተመልክተናል። ከዚህ በፊት በነበረው ቪዲዮ ላይም ገልጭላችኋለው የአምቦ ዩኒቨርሲቲ ተማሪዎች የጥምቀት እለት አንቋሸሹ፣ ታቦትን አንቋሸሹ ተብለው ምንም ነገር ሳያቅማሙ ነው እስር ቤት የጨመሯቸው ማለት ነውና፣ ይሄ ነገር ሆኗል በዛ ሰዓት ማለት ነውና። አሁንም እፎይ ላይ ሊደረግ የሚገባው ነገር ይሄ ነው። በቃ እስልምናን ተሳድቧል፣ እስልምናን አንቋሿል ይገባል፣ እስልምናን አንቋሿል ልክ እንደዛ ሰዎች እንደደረሳቸው ቅጣት። እኔ አሁን የፍትሐ ብሔር ህግ እየጠቀስኩ ምናምን አይደለም የምላችሁ፣ እነዛ ከዚህ በፊት ያየነው ነገር እንደነበረው አሁንም ህጉ ላይ ያለው ነገር ሊተገበር ይገባል፣ ነው መጅሊሱ ያለው። ያ ይመስለኛል። ግን ይሄ ነገር ሲነሳ ምን ይነሳል የሚለውን ቀደም ሲል ነግሬያቸዋል ነው የሚነሳውን ነገር ሃይማኖታችን የሚያስተምረን ጥበብና ሂክማ በተሞላበት መልኩ እንድናስተምር ማለት ነውና ሃይማኖትን ከሃይማኖት እንነጋገር፣ እንወያይ ተብሎ የተጠሩ ትልልቅ መሸይኮች አሉ፣ የዱሮ ጥንታዊ። ከነሱ እነሱን እንደ ሮል ሞዴል አድርገን የምንከተላቸው በጣም ብዙ ሰዎች አሉና እነሱ እንዴት አድርገው ነበር ሲወያዩ የነበረው የሚለውን ነገር ተወያዮቹ እንዲሳደቡ ይጋበዛሉ እነሱ ሲሳደባሉ ወይ ሲሳደቡ ስጥ በመመልኩ ነው የሚመለሱ የሚለውን በመመልኩ እንደሆነ የታሪክ ተመራማሪዎች ያስቀመጡት ሁኔታ አለ። ለምሳሌ በዚህ ጉዳይ በደንብ ሰፊ ሰዓት የሚጠቀሱት ኢማም አቢ ሐኒፋ በጥበብ በተሞላበት መልኩ ያለ ምንም ቃላት ዛዛታ አጠር ባለ መልኩ አስረድተው የሚመለሱ ታላቅ ሰው ነበሩ። ታላቅ አሊምም ናቸው፣ እንደ ሮል ሞዴልም የምንከተላቸው ናቸው። ሌሎችም እጅግ በጣም ብዙ አሉ። ከእነሱ የተያዘው እንግዲህ የትኛውንም ሃይማኖት ከነቢዩ አለይሂ ሶላቱ ወሰላምም ሆነ ከነሱ ይዘን የምናስተምረው የትኛውንም ሃይማኖት ዘልፈን አይደለም። እኛ እውነቱን የምናስረዳው ስለ እስልምና እንደዛ ቢሆን ኖሮ እስካሁን ይሄ ሁላ ሰው ይሄ ሁላ ትልቅ ፖፑላሮች ሰዎች ራሱ እስልምናን እየወደዱ ወደ እስልምና ባልመጡ ነበረ። እጅግ በጣም ብዙ ሰዎች ወደ እስልምና ባልገቡ ነበር። ነገር ግን እንደዛ አይደለም። ዓለም ላይ የተቀመጠው አሁን ስፒድሊ እያደገ ያለ ሃይማኖት እስልምና። በዙሪያ ያሉ ሰዎች እያነሱ ያሉት ነገር ምንድን ነው? እኔ ከሁሉም ካየዋቸው ቪዲዮዎችም ጠቅለል አድርጌ ማለት ነው፣ እንደዛው ክርስትናን የሰደቡ በእስልምና ስም እንከራከራለን ያሉ ሰዎች አሉ። ይሄ ነው በቃ። ስለዚህ እፎይ ሲታሰር እነዚህ ሰዎች ሰዎችም አብረው ይግቡ የሚል ሰው ይመጣል ማለት ነው። አሴ ሚዛናዊ መጅሊሱ ይህንን ማሰብ አለበት ነው እየተባለ ያለው። መጅሊሱ እንግዲህ የሚደግፋቸው ሰዎች ናቸው እነዛ። ማለትም እሱ በጣም ሲደግፋቸው የነበሩ ሲያበረታታቸው የነበሩ ሰዎች ናቸው እነዛ ሰዎች ማለትም። እነሱ ደግሞ ተመልሰው መጅሊሱን ሲያበረታቱ የነበሩ ሰዎች ናቸው። በተለያዩ ቪዲዮቸው ላይም ለመጅሊሱ ብዙ እውቅና ሲሰጡ የነበሩ ሰዎች ናቸው። እንደዚህ አይነት መጥፎ አይነት ንግግሮች ሲናገሩ የነበሩት

ይሄንን በወንጀል ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አዞታው ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ የመጨረሻ ውሻና አንተኮ፣ እኔ ልክ ልክ ነግሬሃለሁ። ቴሌግራም ላይ ጋጭ ነው ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር በዙሪያም ደውሎም ዳይሬክት ሜሴጅ ላይ የላከልኝ ሰው አለ፣ እንደዚህ አይነት ቪዲዮዎች ማለት ነው። እና እኔ የሰጠኋቸው ምላሽ ግን ምንድን ነው እነዚህ ሙስሊሞችን አይወክሉም። እኛ እስልምና ሙስሊሞች ሌሎች ሃይማኖቶችን ጋር ስትወያዩና እነሱ እውነቱን መረዳት ከፈለጉ በሂክማ ወይም በጥበብ አስረዷቸው የሚል ነው የእኛ እምነት ብዬ ነው ያስረዳኋቸው። እናንተ ያ ቪዲዮ መጅሊሱ ጋር ሲመጣ ማለትም ያ ቪዲዮ እናንተ ጋር መጥቶ ስትጠየቁ ምን ብላችሁ ነው የምትመልሱት? ያ ማለትም ክርስቲያኖችን የሚሰድበው ኦርቶዶክስን የሚሰድብ የተለያዩ ቪዲዮዎች አሉ። ሰዎች ዶክመንት ዳደርገው አስቀምጠታል። ያ ዶክመንት መጥቶ እናንተ ጋር እነዚህም ሰዎች ሊከሰሱልን ይገባል፣ ሊታሰሩ ይገባል ቢሏችሁ ምን አይነት መልስ ነው የምትሰጡት? እፎይ አጥፍቷል፣ መታሰር አለበት፣ ለህግ መቅረብ አለበት። ይሄ ማንም አይጠፋውም። ከዚህ በፊት እናንተ ዛሬ ይሄን ቪዲዮ ቫይራል ከማውጣታችሁ በፊት እኔ በሌላ ቪዲዮ ሰርቸው ነበር። ገብታችሁ ማየትም ትችላላችሁ ስንት ሳምንት በፊት ይህ ሰው በጣም ነብዩ አለይህ ሶላቱ ወሰላም ላይ የቀጠፈ ነው። እንዲቀጥፍ እያደረጋችሁ ያላችሁ ደግሞ እናንተ የምታስቀጥፉት ሰዎች ናችሁ። በዚህ መልኩ አይደለም ውይይት የሚል ቪዲዮ ሰርቻለሁ። ገብታችሁ ማየት ትችላላችሁ። በስተ መጨረሻ እንግዲህ ማፍጠር ያደረሰ የመጅሊሱን መግለጫ እንዴት አያችሁት? ሁላችሁም ኮሜንት ቦክስ ላይ ያስቀምጡ። ይህን ቪዲዮ ሁላችሁም ሼር አድርጉት። ቀጣይ በሌላ ቪዲዮ እስክንገናኝ ቸር እንሰንብት። አሰላሙ አለይኩም ወረህመቱላሂ ወበረካቱ።